እንደምናላችሁ የተወደዳችሁ ስለ ባርሰሎናና የጎል ሪከርዱ ጥቂት እናንሳ። ብዙ ጊዜ ደጋግመን እንዳነሳ ነው አውቃለሁ። ነገር ግን የአውሮፓ የሀያ አንደኛው ክፍለ ዘመን የጎል ሪከርድን ሊያሻሽል የሚችልበትን የውድድር ዘመን ነው የሃንዚ ፍሊክ ቡድን እያሳለፈ ያለው። ስለ ባርሰሎና የዚህ የውድድር ዘመን ጉዞ ስናስብ ቶሎ አእምሯችን ላይ ሊመጣ ከተገባ የቡድኑ ጎል የማስቆጠር ኃይል ከሁሉ ቀድሞ ሊጠቀስ የሚገባው ይመስለኛል። በእርግጥ በሳምንቱ አጋማሽ ከቤንፊካ ጋር ለሰባ ደቂቃ በአስር ተጫዋች እንዲጫወት ስለተገደደ አንድ ለዜሮም ቢሆን እንደ ሰፊ ውጤት ድል ሊቆጠር የሚገባው ይመስለኛል ከጨዋታው ኮንቴክስት አንጻር። አሁን የፍሊክ ቡድን እየተጓዘ ባለበት መንገድ የውድድር ዘመኑ መጨረሻ ላይ የሚደርስ ከሆነ የውድድር ዘመኑ ወደ ሶስት ወራት ገደማ አሁንም አሉት። በ2011/12 የውድድር ዘመን የአስደናቂው የጓርዲዮላ ቡድን የያዘውን ሬከርድ ማሻሻል ይችላል። ይሄኛው የጀርመን አሰልጣኝ የብሎግራና ቡድን በ41 ጨዋታዎች 125 ጎሎች አስቆጥሯል። ይህ ማለት በየጨዋታው በአማካይ 3 ጎል ገደማ ያስቆጥራል ማለት ነው። በዚህኛው ክፍለ ዘመን እስካሁን ድረስ በአንድ የውድድር ዘመን ብዙ ጎል የማስቆጠርን ሪከርድ የያዘው በ2011/12 ማለት የጓርዲዮላ የመጨረሻ የውድድር ዘመን ነው። በዋንጫዎች የተንቆጠቆጠ አልነበረም፣ ነገር ግን 190 ጎል አስቆጥሮ ነበር ያ የእሱ ቡድን። ይህ ማለት በየጨዋታው 2.97 ጎሎች በአማካይ ያስቆጥር ነበር ማለት ነው። ደግሞ በዚያ የውድድር ዘመን ሊዮኔል ሜሲ በግሉ የእሱን የጎል ማስቆጠር ከፍታ የነካበት የውድድር ዘመን ነው። 73 ጎሎች ነበር ያስቆጠረው በላሊጋው ያስቆጠራቸውን 50 ጎሎችን ጨምሮ በአንድ የውድድር ዘመን በላሊጋ ብዙ ጎል በማስቆጠር ሬከርድ እንዳሻሻል አስታውሳለሁ። በዛ ዓመት መቶ ጎል ላይ የደረሰው በ31 ኛው ጨዋታ ነበር። ባርሳ በዛ ዓመት የአንዚ ፍሊክ ቡድን መቶ ጎል የደረሰው በ32ኛ ጨዋታ ነው ከቫሌንሲያ ጋር በነበረው ግን አጠቃላይ አቬሬጁ ግን ከዛኛው የባርሰሎና ቡድን በላይ ጎል አስቆጥሮ ሊጨርስ እንደሚችል እስካሁን ድረስ ሲያለፍ ናቸው ስድስት ሰባት ወራት ያሳያሉ። በዚሁ ፔስ የሚቀጥል ከሆነ ደግሞ በተለይ በአውሮፓ ውድድሮች እስከ መጨረሻው ምዕራፍ የሚጓዝ ከሆነ ተጨማሪ ጨዋታዎች ስለሚኖሩት ማለት ነው። ያው እንደምታውቁት በዚያ ውድድር ዘመን ባርሰሎና እስከ ቻምፒየንስ ሊግ ግማሽ ፍጻሜ ድረስ ተጉዞ ነበር። በኋላ በቼልሲ ተሸንፏል። ያ ፈርናንዶ ቶሬስ ራሚራይስ ጎል ያስቆጠሩበት ጨዋታ ማለት ነው። ለፍጻሜ አልበቃም፣ ግን በቻምፒየንስ ሊግ እስከ ግማሽ ፍጻሜ ድረስ ተጉዞ ነበር። ባርሰሎና ሌላ ሪከርድ አለው በ201415 ሌላ የትሬብል ሲዝን ነበረው ከሉዊስ ኤንሪኬ ጋር ሶስትዮሽ ድሎች ያሳካበት የውድድር ዘመን ሊዮኔል ሜሲ፣ ሉዊስ ሱዋሬስ፣ ኔይማር ወይም ኤምኤስኤን የሚሉት አስፈሪ የማጥቃት ጥምረት በ13 የተለያዩ ጨዋታዎች አምስትና ከዛ በላይ ጎሎች አስቆጥሮ ነበር። ይህም በ21ኛው ክፍለ ዘመን ከሚሊኒየም ወዲህ ባለው ጊዜ በአንድ የውድድር ዘመን በ13 ቢያንስ ጨዋታዎች ላይ አምስት እና ከዛ በላይ ጎሎች ያስቆጠረ ቡድን የለም። በዚህኛው የውድድር ዘመን ያንን ሬከርድ ለመጋራት ከሆነም ለማሻሻል እድል አላቸው። አሁን 11 የተለያዩ ጨዋታዎች ላይ አምስት እና ከዛ በላይ ጎሎች ባርሰሎና አስቆጥሯል። አራት እና ከዛ በላይ ጎሎች ያስቆጠረባቸውም ደግሞ ከአራት ጀምሮ ደግሞ ካየን 18 የተለያዩ ጨዋታዎች ላይ አራት እና ከዛ በላይ ጎሎች አስቆጥሯል። ኦልሞስት ግማሽ በሚሆኑ ጨዋታዎች ላይ ማለት ነው። አርባ አንድ ጨዋታ ነው አይደለም ያደለገው ባርሰሎና በዚህ ውድድር ዘመን ከአርባ አንዱ ጨዋታዎች በአስራ ስምንቱ አራት እና ከዛ በላይ ጎሎች አስቆጥሯል፣ በአስራ አንዱ ደግሞ አምስት እና ከዛ በላይ ጎሎች አስቆጥሯል። ያው የባርሰሎናን የጎል ሚዛን የሚደፉ ተጫዋቾች አሉ፦ ሮበርት ሌቫንዶቭስኪ፣ ራፊኛ፣ ላሚን ያማል እነዚህ ሶስቱ የባርሰሎና ከፊት ያሉት ተጫዋቾች ቡድኑ ካስቆጠራቸው 125 ጎሎች ሰባውን ያስቆጠሩት እነዚህ ሶስቱ የባርሰሎና የመጀመሪያ ተመራጭ የማጥቃት ተጫዋቾች ናቸው። ግን አደጋው ከተለያየ ስፍራም ነው የሚመጣው። በቅርብ ጊዜ በተደረጉ ጨዋታዎች ላይ እንዳየነው ተከላካዮች ብዙ ጎሎች ያስቆጥሩ አይተናል። ሮናልድ አራውሆ ከሪያል ሶሲዳድ ጋር ፓውኩ ባርሲ ከአትሌቲኮ ማድሪድ ጋር እዛው ጨዋታ ላይ ኢኒጎ ማርቲኔዝ እዛው ጨዋታ ላይ ፔድሪ ጎንሳሌዝ ጎሎች አስቆጥረዋል። ስለዚህ ከተለያዩ ቦታዎች ነው አደጋው የሚመጣው። ምንም እንኳ አሁን የጠቀስኳቸው ሶስቱ ተጫዋቾች ሌቫንዶቭስኪ፣ ራፌኛ ነ ላሚን ያማል ከግማሽ በላይ የሚሆነውን የባርሰሎናን ጎል ያስቆጠሩ ቢሆንም 19 የተለያዩ ተጫዋቾች ለባርሰሎና በዚህ ውድድር ዘመን ጎሎች አስቆጥረዋል። ሌቫንዶቭስኪ 36 ዓመቱ ነው። አሁን ግን እንደ ቀደሙት ዓመታትም ጎል የማስቆጠር መንገዱ አልጠፋበትም። የአንዳንዱን ጨዋታ አይጨርስም ወይ የአንዳንዱን ጨዋታ አይጀምርም። አልፎ አልፎ አሰልጣኝ ሃንዚ ፍሊክ በፌረን ቶሬስ ሮቴት ያደርጉታል። ነገር ግን ባለፈው በላሊጋ ሪያል ሶሴዳድን አራት ለዜሮ ሲያሸንፉ ያስቆጠረው ጎል በዚህ ውድድር ዘመን ያስቆጠረው ሰላሳ አራተኛ ጎል ነው። ከአርባ በላይ ጎል አስቆጥሮ የውድድር ዘመኑ እንደሚያጠናቀቅ እርግጠኛ መሆን ይቻላል። ወደ ባርሰሎና ሲመጣ ይሄ ሶስተኛው የውድድር ዘመኑ ነው። በ2022/23 የውድድር ዘመን በእርሱ የመጀመሪያ ውድድር ዘመን ላሊጋም አሸንፈዋል። በሁሉም ውድድሮች 33 ጎል ነበር ያስቆጠረ። አሁን በቀደም ከሶሲዳድ ጋር ያስቆጠረው ጎል ግን 34ተኛ ጎሉ ነው። ስለዚህ በዚያ የውድድር ዘመን ካስቆጠረው የጎል ቁጥር በላይ ያስቆጥሯል ማለት ነው። ሀያ አንደኛ የሊግ ጎሉ ነው፣ በላሊጋ ያስቆጠረው ጎል ነው። በአራት የጎል ልዩነት ፒቺቺውን በከፍተኛ ጎል አስቆጣሪነት እየመራ ነው። እምባፔ 17 ጎል ነው ያለው። ግን በአውሮፓ ደግሞ የጎልደን ቡት ሽልማት የሚባል አለ አይደለም። በአውሮፓ ብዙ ጎል ያስቆጠረ ተጫዋች የወርቅ ጫማ ሽልማት አለው። በዚያ ደግሞ ሶስተኛ ነው። ሙሐመድ ሳላህ 25፣ ሃሪኬን 21 ጎሎች አሏቸው። ከሃሪኬን እኩል ነው ስለዚህ የሚያንሰው ከሙሐመድ ሳላህ ብቻ ነው ማለት ነው። በየጨዋታው 0.89 ጎል ነው የሚያስቆጥረው። ይሄ በአብዛኛው በባየር ሚኒክ በየጨዋታው ያስቆጥር የነበረው የጎል መጠን አማካይ ማለት ነው። ምርጡ በ2019/20 የውድድር ዘመን በ47 ጨዋታዎች 55 ጎሎች ያስቆጠረበት የውድድር ዘመን ነው። በግሉ የእግር ኳስ ተጫዋችነት ህይወቱ ምርጡ የውድድር ዘመን ያ የውድድር ዘመን፣ ምክንያቱም እሱ ብቻ በግሉ ባስቆጠራቸው ጎሎች ብቻ ሳይሆን ባየር ሚኒክ በዚያ አመት የሁሉም ዋንጫዎች አሸናፊ ነበር። ቻምፒየንስ ሊግ እንድል አድርጓል። የቡንደስሊጉ አሸናፊ ነበር፣ ዲኤፍቢ ፖካልንም አሸንፏል። ደግሞ በካሌንደር አመት ከወሰድ ነው በሀያ ሀያ ደግሞ ከወሰድ ነው የአውሮፓ ሱፐር ካፕን፣ የጀርመን ሱፐር ካፕን፣ የአለም የክለቦች ዋንጫ ስላሸነፈ በአንድ አመት ስድስት ዋንጫዎች አሳክቷል። ስለዚህ በግሉ የሚገርም የውድድር ዘመን ነበር፣ በጎሎቹ ቁጥር ማየት ይቻላል። ግን ደግሞ በቡድን ድልም የተንቆጠቆጠ አመት ነበር፣ ሁሉንም ዋንጫዎች አንድ ተጫዋች በክለብ እግር ኳስ ሊያሳካቸው የሚችላቸውን ዋንጫዎች ሁሉ አሸንፏል። በዚያ የውድድር ዘመን በየጨዋታው 1.17 ጎል ያስቆጠር ነበር። በሚቀጥለው የውድድር ዘመን ደግሞ በ40 ጨዋታ 48 ጎል ያስቆጠረው ይሄ ደግሞ በጎል አቬሬጅ ከ2019-20 የውድድር ዘመንም ይበልጣል። ያስቆጠረው የጎል መጠን ያኛው ነው ከፍተኛው 55 ግን በ47 ጨዋታዎች ይሄኛው በ40 ጨዋታ 48 ጎል ያስቆጠረው ኢንፋክት የጎል ቁጥሩ በየጨዋታው በአማካይ አንድ ነጥብ ሁለት ነበር አሁን እዛ ላይ አይደለም ያለው ግን ከዛ ብዙ ሩቅ አይደለም በየጨዋታው አንድ ጎል እያስቆጠረ ነው ልትሉ ትችላላቸው ዜሮ ነጥብ ስምንት ዘጠኝ ያን ያህል ሩቅ አይደለም ዜሮ ነጥብ ዘጠኝ በሉት የሚገርመው በሁለቱም በባየር ሚኒክ ለሱ በግሉም በቡድንም አስደናቂ በነበሩት ሁለት ዓመታት አሰልጣኙ የነበሩት አሁን በባርሰሎና እንደገና ከእርሱ ጋር አብረው እየሰሩ ያሉት ሃንዚ ፍሊክ መሆናቸውን ለማጥቃት ተጫዋቾች ምን ያህል የተመቹ አሰልጣኝ መሆናቸውን የሚነግረን ይመስለኛል ይሄ በእሳቸው ስር ነበር በባርሰሎና አሁን እያደረገ ያለውን አይነት ስኬት ደግሞ፣ በጀርመን የነበረው አጨዋታቸው ቨርቲካል ነው። ኳስ ቶሎ ቶሎ ወደ አጥቂዎች ይመጣል። በተለያየ መንገድ የሚያጠቃ ነው። በትራንዚሽኖች ያጠቃል። በካውንተር ፕሬሲንግ፣ በካውንተር አታክ፣ በረጅም ሰስቴንድ በሆነ ኳስ ረጅም ይዞ በመቆየት በቆሙ ኳሶች በሁሉም አይነት መንገድ ጎል ማስቆጠር የሚችል ቡድን ነው። ያም ባየር እንደዚህ አይነት ቡድን የነበረው ይሄ ደግሞ ለማጥቃት ተጫዋቾች የተመቸ ነው። የ2019 20 ውድድር ዘመን እንደምታወቁት በኮቪድ ምክንያት ፍራንስ ፉትቦል የባሎንዶር ሽልማት የለም ብሎ የሰረዘበት አመት ነው። ያ ከሱ የተቀማ ባሎንዶር ነው ማለት ይቻላል። እስካሁን ድረስ ለብዙ ሰዎች ፍትሃዊ አይደለም የውድድር ዘመን መሰረዙ። ውድድር ቀጥሏል። የፈረንሳይ ሊግ ተቋርጧል። የሆላንድ ሊግ ተቋርጧል። ግን በአብዛኛው አውሮፓ ውድድር ቀጥሏል። የአውሮፓ ውድድሮችም ልክ እንደዚሁ። ለምን ውድድሩ ካልቀረ ለምን ተሰረዘ? አንዳንድ ሰዎች የሚሉት ያው ፍራንስ ፉትቦል የፈረንሳይ መጽሄት አይደለም የፈረንሳይ እግር ኳስ እየተደረገ ካልሆነ በፈረንሳይ ያለ መጽሄት ለምን ሽልማት ይሰጣል? የሚል ምክንያት ስለነበር ነው ይላሉ። ግን ተቀምቷል። የሚቀጥለው የውድድር ዘመንም ላይ ያው እንግዲህ ሊዮኔል ሜሲ ኮፓ አሜሪካን ስላሸነፈ ሊዮኔል ሜሲ ነው የባሎንዶር አሸናፊ የነበረው። ግን በተለይ በዛ የውድድር ዘመን 55 ጎሎች ባስቆጠርበት ሁሉንም ዋንጫዎች ባሸነፈበት የውድድር ዘመን ያ ሽልማት ይገባው ነበር። አሁን ከዛ ጋር የሚነጻጸር የውድድር ዘመን በ36 ዓመቱ እያሳለፈ መሆኑ የአሰልጣኙን ስራ የቡድኑን ጎል ማስቆጠር ኃይልም ያሳያል። ከፖላንዳዊ በተጨማሪ ግን ራፊኛም ልክ እንደ ሌቫንዶቭስኪ ሁሉ የሚደንቅ የጎል ማስቆጠር የውድድር ዘመን ነው እያሳለፈ ያለው። በ2014 15 የውድድር ዘመን ሜሲና ኔይማር በቻምፒየንስ ሊግ ዘጠኝ ዘጠኝ ጎሎች አስቆጥረው ነበር፣ ቢያንስ ዘጠኝ ጎሎች። ከዚያ በኋላ ከ10 ዓመት በኋላ ማለት ነው ሁለት የባርሰሎና ተጫዋቾች በዚህ ውድድር ዘጠኝና ከዚያ በላይ ጎሎች ያስቆጠሩ ከ10 ዓመት በኋላ ለመጀመሪያ ጊዜ ነው። ይሄ ብራዚላዊ የቀድሞ የስፖርቲንግ የሬን የሊድስ ተጫዋች በአርባ ጨዋታ በሁሉም ውድድሮች 25 ጎሎች እና 18 የመጨረሻ ኳሶች አቀብሏል። ዛሬ የሚገጥሙት ኦሳሱና ነው። የኦሳሱና አሰልጣኝ ቪቸንቴ ሞሬኖ ይባላሉ። ስለዚህ ብራዚል ላይ ተጫዋች ተጠይቀው ስለ ሌቫንዶቭስኪም ስለ ላሚን ያማልም ተናገሩና ከሁለቱ እሱ የበረጠ አንደርሬትድ ይመስላል። የሚገባው ክብር እየተሰጡ አይመስለኝም። በእኔ አስተያየት የዓለም ምርጡ ተጫዋች እንኳ ባይሆን፣ ግን ከምርጦቹ መካከል አንዱ ነው አሉ ቁጥሮቹ የዚህ ውድድር ዘመን ፐርፎርማንሱ ለባርሰሎና ማጥቃት የሚሰጠው ጥቅም አሰልጣኙ ይህንን እንዲሉ አድርጓቸዋል። ምርጡ እንኳ ባይሆን ከምርጦቹ መካከል አንዱ ነው አሉ። ላሚን ያማል የዚህ ትሪደንት፣ የሶስትዮሽ የማጥቃት ኃይል የመጨረሻው አባል በባርሰሎና ታሪክ በእድሜ ትንሹ ተጫዋች ነው። በባርሰሎና ታሪክ በእድሜ ትንሹ ጎል አስቆጣሪ ነው። እንዲህ ያሉ በርካታ ሪከርዶች አሉት። በዚህ ውድድር ዘመን 27 የጎል ተሳትፎ ነው ያለው። 11 ጎሎች አስቆጥሯል። 16 የመጨረሻ ኳሶች አቀብሏል። ከኦክቶበር 26 በኋላ ሪያል ማድሪድ ላይ ጎል ካስቆጠረ በኋላ በላሊጋ ጎል አላስቆጠረም። አራት ወር ገደማ ማለት ነው። አራት ወር ወደ አምስት ወር እየተጠጋ ነው። ኦክቶበር 26 ስለሆነ አራት ወር አካባቢ፣ ከዚያ በኋላ ጎል አላስቆጠረም። በሌሎች ውድድሮች ጎል አስቆጥሯል፣ ግን በላሊጋ ቆይቷል ጎል ካስቆጠረ። ስለዚህ በጎል ማስቆጠር እንደ ሌቫንዶቭስኪ እና ራፊኛ አይነት የውድድር ዘመን እያሳለፈ አይደለም ግን በሌላ ነገር ግን በላሊጋው መሪ ነው። ለምሳሌ በቀደም ስለ ድሪብል ክህሎቱ እያነሳን ነበር። በዚህ ውድድር ዘመን 95 የተሳኩ ድሪብሎች አድርጓል 61 ድሪብሎች ካስመዘገበው ኪሊያን ምባፔ 60 ድሪብሎች ካሉት ቪኒሽ ጁኒዮር በልጦ በዚህ ቀዳሚ ሆኖ እየመራ ያለ ተጫዋች። ባርሰሎና በአጠቃላይ እንደ ቡድን 308 የተሳኩ ድሪብሎች ነው ያደረገው። አንድ ሶስተኛውን ያደረገው እሱ ነው ማለት ነው ከእያንዳንዱ ሶስት የባርሰሎና ድሪብል አንዱን በስኬት የሚያከናወነው ላሚን ያማል ነው። የእያንዳንዱ ተጫዋች የሚና ክፍፍልንም ያሳያል። አለም አንዱ ጎል አስቆጣሪ ነው፣ አንደኛው ፎልስ ዊንገር ነው ራፊኛ፣ አንደኛው ደግሞ ድሪብለር ነው። ቡድን ውስጥ ካሉት ተጫዋቾች ከራፊኛ ለምሳሌ ከእጥፍ በላይ ርቀት አለው በድሪብል ሁለቱም የክንፍ ተጫዋቾች ናቸው ግን የራፊኛ ኃላፊነት ድሪብል ማድረግ አይደለም። እንዲያውም በባርሰሎና ብዙ የሶስተኛ ሜዳ ክፍል ፓሶች ከሚያደርጉት ተጫዋቾች ከሁለቱ አንዱ እሱ ነው ሌላኛው ፔድሪ ስለሆነ አርባ ድሪብል ነው ግን የራፊኛ የድሪብል መጠን እንዲያውም፣ ላሚን ያማል ባለፈው ከአላቬስ ጋር በነበረው ጨዋታ ሪከርድ ሁሉ ሰብሯል። በ2007 ሊዮኔል ሜሲ 20 ድሪብሎች ነበር የሞከረው በአንድ የላሊጋ ጨዋታ። በቀደም ከአላቬስ ጋር 21 ድሪብሎች ነው የሞከረው፣ 11ዱን አሳክቷል። በሁለቱም አንደኛ ነው በላሊጋ ታሪክ ወይም እንዲህ አይነት የድሪብል ስታት መመዝገብ ከጀመረበት ጊዜ ጀምሮ በቀደም ሪያል ሶሲዳድን ባርሰሎና አራት ለዜሮ ሲያሸንፍ ያው አሪት ኤልስቶንዶ በቀይ መውጣቱ ጨዋታውን ለባርሳ ቀላል እንዳደረገው እሙን ሆኖ፣ ግን በውድድር ዘመኑ በሙሉ የታየ የባርሰሎና የማጥቃት ጉልበት ታይቷል። አሁን ከሶሲዳድ ጋር ነው የሚጫወተው። ያው በመጀመሪያው ዙር እንደምታስታውሱት በኤልሳዳር በኦሳሱና ተሸንፈው ነበር። አሰልጣኝ ሃንዚ ፍሊክ የብዙ ወሳኝ ተጫዋቾችን በአንድ ጊዜ ያሳረፉበት ጨዋታ ነበር፣ ሁለቱን ተከላካዮቻቸውን ሁለቱን የክንፍ ተጫዋቾቻቸውን ራፊኛንና ላሚን ያማልን ተከላካዮች ኩባርሲና ኢኒጎ ማርቲኔዝን ሌሎችንም ተጫዋቾች አሳርፈው ስለነበር ከባድ ሪስክ ነበር የወሰዱት። እና ያንን ጨዋታ ጠቅሰው ያው ባለፈው ጨዋታ ከሜዳ ውጭ የተደረገ ጨዋታ ነው፣ በርካታ ለውጦችን አድርገናል። ነገር ግን በዚህኛው ጨዋታ ሜዳ ውስጥ ልንጠቀም የምንችለውን ምርጡን ቡድን እናሰልፋለን ብለዋል። የኦሳሱና አሰልጣኝ ሜሬኖ ምን አሉ? አምስት ጎሎችን ሪያል ማድሪድ ላይ፣ በሌላ ጨዋታ አራት ጎሎችን ሪያል ማድሪድ ላይ፣ ሰባት ጎሎችን ቫሌንሲያ ላይ፣ አምስት ጎል ሪያል ቤቲስ ላይ፣ አራት ጎል ባየር ሚኒክ ላይ በቻምፒየንስ ሊግ እነዚህ አይነት ትልልቅ ጨዋታዎች ላይ ነው እነዚህን ጎሎች ያስቆጠሩት። እሱን መዘንጋት የለብንም የሚል አስተያየት ሰጥተዋል። አሁን ባለው መንገድ የሚቀጥል ከሆነ ባርሰሎና ከሶስት ጎል በላይ በአቨሬጅ እያስቆጠረ የውድድር ዘመኑ መጨረሻ ላይ ከደረሰ ቅድም እንዳልኩት ያንን የመቶ ዘጠና ጎል ሬከርድ ማለፍ ይችላል። ገና ነው። 125 ጎል ነው ያለው በ64 ጨዋታ ነው መቶ ዘጠና ጎል ላይ የደረሰው። አሁን በኮፓ ዴል ሬ ግማሽ ፍጻሜ ላይ ያለ፣ በቻምፒየንስ ሊግ ወደ ሩብ ፍጻሜ ለማለፍ ጫፍ ላይ ነው ያለው። የላሊጋ የተቀሩ ጨዋታዎች አሉ፣ ሊያደርገው ይችላል። በዚህኛው የውድድር ዘመን ስኬታማ ከሆኑም ቡድኑ የራሱ የተለየ ታክቲካ አይደንቲቲ ያለው ቢሆን ዋንጫዎች የሚያሸንፍ ከሆነ ዋንጫዎች የሚያሸንፈው በማጥቃት ጉልበቱ ነው የሚሆን። የቻቪ ቡድን በ202223 የውድድር ዘመን የላሊጋ አሸናፊ ሲሆን፣ ሌላ ካራክተሪስቲክስ ነበር ያ ቡድን የበለጠ በጥብቅ የመከላከል አቅሙ ነው ላሊጋውን ድል ያደረገው። ከጓርዲዮላ ቡድን ግን አንድ የሚለየው ነገር የጓርዲዮላ ቡድን ሌሎቹን የዛ ወርቃማ የስፔን ትውልድ አባላት የሆኑትን ተጫዋቾች እንኳ ብንተው፣ ሜሲ ግን ነበረው። ሌቫንዶቭስኪ፣ ራፊኛ፣ ላሚን ያማል በየራሳቸው በጣም አስደናቂ ተጫዋቾች ናቸው። ግን ሊዮኔል ሜሲ ኢን ሂስ ፉል ፎርስ ነው በዛ የውድድር ዘመን የነበረው፣ 73 ጎሎች ባስቆጠረበት የውድድር ዘመን ነበር የነበረው። ሶሱ ትልቅ ልዩነት ነበር። ከዚህኛው ቡድን የሚለየው ማለት ነው። ያው እንግዲህ ጎል አስቆጣሪዎች አሉት፣ ድንቅ የውድድር ዘመን እያሳለፈ ያሉ ተጫዋቾች አሉት። ግን ሌኦኔል ሜሲ ሌኦኔል ሜሲ ነው። ሌሎቹን ተጫዋቾች መጥቀስ ችላለሁ። በእኛ ትውልድ ያየናቸው አስደናቂ ተጫዋቾች እዚያ ቡድን ውስጥ ነበሩ። ግን እንደ አንድ ትልቅ ልዩነት አድርጌ የሊዮኔል ሜሲን በጠቅስ ያ ቡድን ያ አድቫንቴጅ ነበረው። ስለዚህ ሀንዚ ፍሊክን ቡድን ስራ የበለጠ እንድና ድንቅ የሚያደርግ ይመስለኛል። ለባርሴሎና ጥሩ ጊዜ ላይ አይደለም የመጡት ብዙ ጊዜ እንደምንለው ከባድ የፋይናንስ ሁኔታ ውስጥ ባለበት ጊዜ ተቋማዊ ቀውስ ውስጥ በሚገኝበት ወቅት መጥተው ብዙ የአካዳሚ ተጫዋቾችን በትልልቅ ውድድሮች ያልተፈተኑ ወጣት ተጫዋቾችን ተጠቅመው ነው ደግሞ እንዲህ አይነት አስደናቂ ቡድን የገነቡት። አንዱ ፍርሃት የነበረው የቡድኑ የመከላከል ሬከርድ የማጥቃቱን ያህል አስደናቂ አይደለም የሚል ነው። ግን በቮቼ ቼዝኒ መሰለፍ ምክንያት ብቻ የተሻሻለ ላይሆን ይችላል። ግን አንድ የሱ መኖር የጨመረላቸው ልምድ አለ። ስለዚህ ካለፉት 14 ጨዋታዎች በስምንቱ ጎል አልተቆጠረባቸውም። ስለዚህ ከኋላም ባለፉት ጥቂት ጨዋታዎች ጠበቅ እያለን። በተለይ ደግሞ እንዲህ አይነት ጥሩ ፐርፎርማንስ የምናየው በአስር ተጫዋቾች ቡድኑ እንዲጫወት በሚገደድበት ጊዜ ነው። ከኋላ የበለጠ ይጠነክራል፣ ምክንያቱም በሎ ብሎክ ይጫወታል። በእርግጥ ባለፈው ግብ ጠባቂያቸው ስምንት፣ አንዳንዶቹ በጣም አስደናቂ ሙከራዎችን ማዳን ነበረበት። ግን በጠቅላላው ባለፉት ጥቂት ጨዋታዎች ግን በተለይ ደግሞ በሴቪያው ጨዋታ እንዳየነው ቤንፊካው ጨዋታ እንዳየ ነው በሪያል ማድሪድ ጨዋታም እንዳየ ነው ተጫዋች በቁጥር ሲጎድልባቸው መቼ ስዳ ነው ከባድ ነው በአስር ተጫዋች መጫወት ለዘለግላለ ጊዜ በተለይ እንደነዚህ አይነት ጨዋታዎች ላይ ግን ባርሰሎና ሪስክ የሚወስድበት መጠን ይቀንሳል ስለዚህ የተከላካይ መስመሩ እንደ ሌሎቹ ጨዋታዎች አይጋለጥም በዛ ሃይላይን ምክንያት ስለዚህ ከኋላም በእርግጥ ጠንከር እያለ ነው በተለይ በእነዚህ አይነት ስፔሲፊክ ጨዋታዎች ላይ ነገር ግን ባርሰሎና ስኬታማ የሚሆን ከሆነ በሚያስቆጥራቸው ጎሎች ምክንያት ይሆናል